ዛሬ ማለት ነው ሩታዬ፣ ትክክል ነው የተናገሹ። ምክንያቱም በቃ አብርሽ መወሰን አለበት አብራችሁ እንትናችሁን ሕይወታችሁ መኖር አለ ብለህ ነገሩ። እነዚህ አይጦች እያሉ እናንተ መች ሰላም ይኖራቸዋል? ማለት መች ሰላም ይሰጠዋል? አሰላማሌኩ ረመቱላ ወበረካቱ። አሁንም ከነዚህ ልጆች ካራቃችሁ ማለት ነው፣ አሁንም ሰላም አታገኙ። ምክንያቱም ዛሬ እንዳልሽው አንቺ ነገም ሊፈጠር ይችላል፣ ያ ነገር ማንም አያውቅም ማለት ነው። የነጋችንን ማናችንም ስለማናቅና ውስናችሁ የራሳችሁን ሕይወት ብትመሩ እኛ ራሱ ሰልችቶናል። እናንተ ፋንታ እኛ ራሱ ምርርን ያለን ማለት ነው። ምክንያቱም በጣም የሚያስጠላ ነገር ስለሆነ የእናንተ ሕይወት እንደዚህ ሲሆን እኛ ናቃችሁ እናንተን ደስ በሚነገር ነው። ዛሬ ላይ ደግሞ በሚያስጠላ ነገር ልንት ልንላችሁ አንፈልግም ማለት ነው። እና ሁሌም ደግሞ መናገር ብቻ ሳይሆን የውሳኔ ሰው መሆን አለባችሁ፣ የተግባር ሰው መሆን አለባችሁ። ምክንያቱም እናንተኛን እንመጣለን ካላችሁን መች ነው ወደ ዱባይ፣ እንደገና ደግሞ ሰርጋችን በዚህ ቀን ነው፣ በሀያ ሰባት ነው ብዙ ነገር ብለዋል አብርሽ ማለት ነው። ግን በተግባር የትኛውንም ነገር አላሳየንም የትኛውንም ነገር እና ሁሉንም ነገር በተግባር ብታሳየን፣ ባፍ ብቻ ማውራት ሳይሆን በተግባር ብታሳየን ደስ ይለናል ማለት ነው። ሩታ ደግሞ ዛሬ በጣም ትክክል ነገር ነው የተናገርሽው። ሳናስበው ብዙ ነገር ይደርስብናል ብለሻል፣ ያው ይደርሳል። አይተናል፣ እኛም ማለት ነው ብዙ ነገሮችን አይተናል። ግን እናንተ ደግሞ እዚህ ወደ ዱባይ። እኔ ግን ግራ የሚገባኝ ነገር ቆይ፣ ቅድሚያ የሚቀድመው ሰርግ ነው ወይስ የፎቶ ፕሮግራም? ዱባይ ዱባይ እኮ የሚመጣው ከሰርግ በኋላ የጫጉላ ሽርሽር ምናምን የሚባለው ነገር ነው እና ስለ ክብር። አዎ ትክክል ነች። ሰርግ ሴት ልጅ ሰርግ ሲደረግ ሲደገስ በተለይ ከቤት ስትወጣ ምናምን በጣም ነው ደስ የሚለው ለቤተሰብም ለራሷን በጣም ደስ ይላል። እና ከነዚህ ልጆች ደግሞ ብትርቁ ያልሆነ ነገር ውስጥ ባትገቡ ያልሆነ ስራዎችን ባትሰሩ እንደ በፊታችሁ ሆናችሁ ብትመጡ እኔ በጣም ደስ ይለኛል። ነገራች ደስ ማይለው አለ ብዬ አላስብም። እና ፈጣሪ ደግሞ ከእናንተ ጋር ይሁን። የነገውን ደግሞ እኛ እንጠብቃለን ማለት ነው። ፈጣሪ ያውለን ያሳድረን። እና ማለት እና የውሳኔ ሰው ለመሆን ብቁ የተግባር ሰው ሁኑ። ሁሉንም ነገር በተግባር ብታሳዩን ደስ ይለናል። ብዙ ቀን ቃል ገብተሃል፣ ብዙ ነገር አውርተሃል፣ ብዙ ነገር በጣም ብዙ ነገሮች ማለት ብዙ ነገሮችን ብለሃል። ቪዲዮ ወደ ኋላ መለስ ብለህ ካየ ብዙ ያልካቸው ነገሮች አሉ። ግን እነዚያ ነገሮች በተግባር አይተናቸው አናውቅም አንዳቸውንም። እኔ ምሬ ነው ያያቸው ካላችሁ እስኪ አንዱንም በተግባር አይቼ አላቅም ግን ሁሌ በአፍ ነው ምት ምትሉን እና ሁሉንም ነገር በተግባር ብታሳዩን በነገራችን ላይ ሁሉንም ነገር የምታደርጉት ለራሳችሁ ነው እኛ ደግሞ የእናንተን ደስታ ስናይ በጣም ደስ ይለናል ምክንያቱም ስለምንወዳችሁ ማለት ነው እና ሁሉንም ነገር በተግባር ብታሳዩን ደስ ይለናል ሚዲያ ላይ ወጣችሁ ባትናገሩ የምሬ ነው የምላችሁ ሚዲያ ላይ እኔ እንዲናይ ዱባይ ዳለው እንደዚህ የተወራ ነገር ደግሞ እንደማይሆን ሁላችንም እናውቃለን የተወራ ነገር እኔ ሆኖ አላየውም። ብዙ ጊዜ አብርሽ በጣም ብዙ ጊዜ አባይ ሚዲያ ላይ አውርተሃል። ከሩታ ጋር አብራችሁ ሆናችሁ ብዙ ነገር አውርተሃል ማለት ነው እና እናንተ ዱባይ መምጣት ካለባችሁ ቢዛ አስመጥታችሁ ወደዚህ ልትነሱ ስሉ ስትሉ ማውራት በቃ፣ ማለት ያው እዛ ለእንትን ለሚላችሁ መናገር ችግር የለውም ግን በተግባር ብታሳዩን፣ ባይነ አብርሽ በተግባር ብታሳይን ደስ ይላል።